ሰላም እንደምናላችሁ፣ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አንድ ሰው የጥርስ ስር ህክምና ካስደረገ በኋላ በክራውን መሸፈን አለበት ወይ ጥርሱ የሚለውን በዚህ ዝግጅት እንነጋገራለን። ሁሉም ጥርሶች የስር ህክምና ከተደረገላቸው በኋላ ክራውን ያስፈልጋቸዋል ወይም ደግሞ የውጨኛው የጥርስ ክፍል መሸፈን አለበት ወይ የሚለውን እንደዚሁ እናወራለን። ወይስ ደግሞ የትኞቹ ጥርሶች ክራውን ቢደረጉ ይሻላል። ብዙ ሰዎች ወደ ጥርስ ክሊኒክ በተለያየ ምክንያት ይመጣሉ። በተለይ የጥርስ ስር ህክምና የሚያስፈልጋቸው ችግሮች ታካሚዎች ይኖራቸዋል። ስለዚህ እነሱ ጥርሶች የስር ህክምና ይሰራሉ። ለምሳሌ በተለያየ ምክንያት ጥርስ ሊጎድል ይችላል፣ እንደዚህ እንደምትመለከቱት። እንደዚሁም ደግሞ ጥርስ ሊሰበር ይችላል። ከዛ ጋር ተያይዞ የስር ኢንፌክሽን ወይም ደግሞ ጥርሱ ስር ውስጥ እንደምትመለከቱት አይነት ኢንፌክሽን ከታች አጥንት ውስጥ ማለት ነው ኢንፌክሽን ሊኖረው ይችላል። እንደዚሁም ደግሞ ጥርሱ ራሱ ወይም ደግሞ ይሄ ጥርሱ ካናል ወይም ደግሞ ጥርሱ ውስጡ ኢንፌክሽን ወይም ደግሞ ባክቴሪያ ውስጡ ይኖረዋል። እንደዚህ አይነት ችግሮች ሲኖሩ ታካሚዎች ወይም ደግሞ ችግሩ ያለባቸው ሰዎች ህመም ይኖራቸዋል። እነዚህ ህመሞች ናቸው ሰዎች ወደ ጥርስ ህክምና እንዲመጡ የሚያደርጓቸው። እነዚህ ህመሞች በተለይ ለረጅም ጊዜ የሚቆዩ እንደዚሁም ደግሞ ቀዝቃዛ ንፋስ የሚቀሰቅሳቸው፣ እንደዚሁም ሰዎች ተኝተው በህመሙ ምክንያት ከእንቅልፋቸው የሚነቁበት፣ እንደዚሁም የድድ ማበጥ ወይም ደግሞ የጥርስ ኢንፌክሽን ጋር ተያይዞ የፊት ማበጥ ሊከሰት ይችላል። እንደዚህ አይነት ችግሮች ሲኖሩ ሰዎች ወደ ክሊኒክ ይመጣሉ። የራጅ ምርመራ ወይም ደግሞ የኤክስሬይ ምርመራ ካደረግን በኋላ ወደ ህክምና ወይም ደግሞ ከምንመርጣቸው ህክምናዎች መካከል የጥርስ ስር ህክምና አንዱ ነው። የጥርስ ስር ህክምና ላይ በጣም ብዙ ቪዲዮዎችን ሰርቻለሁ። እነሱን ቪዲዮዎች መመልከት ትችላላችሁ። የጥርስ ስር ህክምና የጥርሳችሁ የላይኛው ክፍል ወይም ደግሞ መርገጫው ክፍል እንደዚህ እንደምትመለከቱት ቀዳዳ ቢኖረው ወይም ደግሞ ቢቦርቦር፣ እኛ በዚህ ቀዳዳ ወደ ውስጥ እንገባና እንደምትመለከቱት የጥርሱን ስር የውስጡን ክፍል እናጸደዋለን። በተደጋጋሚ እናጸዳለን፣ በኬሚካል እንደዚሁም ደግሞ የተለያዩ ዲቫይሶችን ውስጥ በማስገባት እናጸዳና ጥርሱ ከታች ጀምሮ ወይም ደግሞ ከስሩ ጀምሮ ወደ ላይ እየተሞላ ይመጣል። ይሄ ሙሌት ወይም ደግሞ ሩት ካናል ትሪትመንት ምንለው የጥርሱን የስር ክፍል የምንሞላበት ነው። ከዛ በኋላ ደግሞ የጥርሱን መርገጫ ክፍል በሙሌት ማቴሪያሎች ወይም ደግሞ እናንተ በምትመርጡት እንደዚሁም ደግሞ ለእናንተ በተለይ አስፈላጊ ነው ብለን የምናምናቸውን የጥርስ ሙሌት ማቴሪያሎች በመጠቀም የጥርሳችሁ ስር ህክምና ካለቀ በኋላ የጥርሱ የመርገጫ ክፍል ወይም ደግሞ የፊት ለፊት ወይም የላይኛው ክፍል ይሞላላቸዋል። እንደዚህ የጥርስ ህክምና ካደረግን በኋላ አንዱ ችግር ወይም ደግሞ የጥርስ ህክምና የተደረገላቸው ጥርሶች በባህሪያቸው ደረቅ ናቸው። ያ ማለት ምን ማለት ነው? አንድ ጥርስ የስር ህክምና ሲደረግለት አንደኛ በኢንፌክሽኑ ምክንያት ወይም ደግሞ በደረሰበት አደጋ ምክንያት የነርቭ ጉዳት ወይም ደግሞ የጥርሱ የውስጥ የስር ክፍል ሞቷል ወይም ደግሞ ምግብ እንዲሁም ደግሞ ኦክሲጂን እንደዚሁ ራሱ ደግሞ ከጥርሱ የሚመረቱ ጎጂ ኬሚካሎች ከጥርሱ ውስጥ መወሰድ አይችሉም። ምክንያቱም የደም ስር ስለሌለው ወይም ደግሞ የደም ስሩ ስለተቋረጠ ማለት ነው። ስለዚህ ያ ጥርስ ኦልሬዲ ደረቅ ነው፣ ወይም ደግሞ ፈሳሽነት ወይም ደግሞ ውሃነት ጥርሱ የለውም። ስለዚህ የተለያየ አደጋ ሊሆን ይችላል። በተለይ አንዳንድ ሰዎች ማታ ማታ ጥርሳቸውን ብሮክስ የሚያደርጉ አሉ፣ ወይም ደግሞ ጥርሳቸውን የሚፈጩ ሰዎች አሉ እንደዚሁም ደግሞ የጥርስ ስር ህክምና ከተደረገ በኋላ ቅድም እንዳልኳችሁ ጥርስ በጣም ደካማ ይሆናል ወይም ደግሞ ፈሳሽ እንደዚሁም ደግሞ አስተላላፊ ነርቭ ስለማይኖረው ደረቅ ነው። በቀላሉ ጠንካራ ነገር ሲታኘክበት፣ እንደዚሁም ደግሞ በራሱም ጊዜ ሊሰበር ይችላል። ያ ችግር እንዳይገጥመው ጥርስ ከተሞላ እንዲሁም ደግሞ የስር ህክምና ከተደረገ በኋላ ሪከመንድ ከምናረጋቸው ነገሮች መካከል አንዱ አርቲፊሻል ጥርስ ወይም ደግሞ አንድ ፍሬ ጥርሱ ላይ እንዲሸፈን ወይም ደግሞ የታከሙ ጥርስ ወይም ደግሞ የሚታከሙ ጥርሶች እንዲሸፈኑ እናረጋለን የትኞቹ ጥርሶች መሸፈን አለባቸው የሚለው ሰዎች ማወቅ ይኖርባቸዋል በተለይ የኋላ ጥርሶች ሁልጊዜ የማኘኪያ ጥርሶች ናቸው። ስለዚህ የስር ህክምና ከተደረገላቸው በኋላ መሸፈን ካለባቸው ጥርሶች መካከል ይመደባል። ሌላው ደግሞ መሸፈን ያለባቸው ጥርሶች የቀለም ለውጥ ያመጡ ጥርሶች ናቸው። በነገራችን ላይ የጥርስ ኢንፌክሽን ወይም ደግሞ የጥርስ አደጋ የጥርስ መብለዝ ወይም ደግሞ የጥርስ መጥቆር ያመጣል። ስለዚህ ያ ጥርስ አደጋ የደረሰበት ወይም ደግሞ ጉዳት የደረሰበት ጥርስ በጊዜ ሂደት የመብለዝ ሁኔታ ያመጣል። የስር ህክምናም ቢደረግ በበቂ ሁኔታ ወደ ነበረበት ቀለም ወይም ደግሞ አጠገብ እንዳሉ ጤናማ ጥርሶች አይነት ቀለም ላይኖረው ይችላል። ስለዚህ ይህንን በተለይ ታካሚዎች አንደኛ ጥርሱ ይዥጎረጎራል፣ ወይም ደግሞ አጠገብ ካለው ጥርስ ጋር የቀለም ልዩነት ስለሚያመጣ እኛ ሪከመንድ ከምናደረጋቸው ነገሮች መካከል ቬኒር ወይም ደግሞ ጃኬት ክራውን ብለን የምንጠራው የጥርስ ወይም ደግሞ የአርቲፊሻል ጥርስ አማራጭ እንዲሸፈን ነው። ስለዚህ የቀለም ችግር ያለባቸውም ጥርሶች እንደዚሁ መሸፈን አለባቸው ማለት። ሌላው ደግሞ በተለይ ከፍተኛ ጉዳት ያለባቸው ጥርሶች በተለይ አንድ ጥርስ የስር ህክምና የምናደርግለት ሙሌት ስናደረግ ወይም ደግሞ የጥርስ ስር ህክምናው ካለቀ በኋላ ከላይ የምንሞላው የጥርሱ ክፍል ወይም ደግሞ ምንሞላው ነገር መሸከም የሚችል የጥርስ ክፍል መኖር አለበት። ይሄ የጥርስ ክፍል በጣም አጠራጣሪ ሲሆን እንደዚሁም ደግሞ ጥርሱን ሴቭ ማድረግ ወይም ደግሞ ማዳን ካለብን ወይም ደግሞ ግዴታ ከሆነ እንደዚሁም ደግሞ ታካሚው ጥርሱን በጣም የሚፈልገው ከሆነ ያ ጥርስ በተለይ ሙሌት መሸከም ስለማይችል ወይም ደግሞ በሙሌት ብቻ መቀመጥ ስለማይችል መሸፈን አለበት ለምሳሌ ፊትለፊት ላይ ያሉ ጥርሶች በተለያየ አደጋ ምክንያት ስብራት ሊገጥማቸው ይችላል፣ ወይም ደግሞ ግማሽ ለግማሽ ጥርሱ ሊጎረድ ይችላል። ያንን ጥርስ ለምሳሌ የስር ሕክምና ካደረገን በኋላ ፒንና ፖስት ብለን የምንጠራዋለን። ፖስት ፋይበር ውስጡ የሚገባ የተለያዩ ዲቫይሶች አሉ። እነሱን ጥርሱ ስከተን እዛ ላይ ፋውንዴሽን ወይም ወደነበረው የጥርስ ቅርጽ እንመልሰዋለን። እንደዛ ካደረግን በኋላ ፋይበሮች ወይም ደግሞ የምናስገባቸው ዲቫይሶች ጠንካራ ወይም ደግሞ ለረጅም ጊዜ ላይቆዩ ይችላል በተለይ ጥርሳቸውን በጥንቃቄ የማይዙ ሰዎች ወይም ደግሞ በትክክለኛው የጥርሳቸውን አጠቃቀም በትክክል የማያውቁ ወይም ደግሞ በደንብ የማይረዱ ሰዎች፣ እንደዚሁም ደግሞ አነካከስ ችግር ያለባቸው፣ እንደዚሁም ማታ ማታ ደግሞ ጥርሳቸውን የሚያፏጩ ሰዎች ይሄ ጥርስ በፖስት ከተሰራ በኋላ ወይም ደግሞ በፋይበር ፖስት ከሰራ ነው በኋላ ተቀርጾ ጥርሱ መሸፈን አለበት። ምክንያቱም ከላይ የምንሞላው የጥርስ ክፍል ሙሉ ለሙሉ እዛ ላይ ለረጅም ጊዜ ላይቀመጥ ስለሚችል ያ ጥርስ ቢሸፈን ተመራጭ ነው። ሌላው ደግሞ የስር ህክምና ከተደረገ በኋላ ጥርስ መሸፈን ካለበት ምክንያት መካከል በተለይ የቀለም ችግር ያለው እንደዚሁም ደግሞ ከፍተኛ ጉዳት ያላቸው ጥርሶች እንደዚሁም በተለይ ከስብራት ጋር ተያይዞ የሚመጡ የስር ህክምናዎች ወይም ደግሞ የስር ህክምና ከተደረገላቸው በኋላ ጥርሶቹ ካልተሸፈኑ በስተቀር በተለይ የተጎረደ ወይም ደግሞ ጥርሱ ግማሽ ላይ ወይም ደግሞ የጫፉ አንድ ሶስተኛው የተሰበረ ሊሆን ይችላል። እንደዚ ሲሆን አንደኛ የጥርሱን ሼፕ አይኖረውም። እንደዚሁም ደግሞ ጥርሶች በተለይ ጉዳት ሲያስተናግዱ ኢንፌክሽን ሲኖራቸው የቀለም ለውጥ ያመጣሉ። የፊት ለፊት ጥርሶች ሲሆኑ በተለይ የቀለም ለውጥ ካላቸው እንደዚሁም ደግሞ ስብራታቸው ለማኘክ ወይም ደግሞ ለመሳቅ ለማውራት ማያስችል ሁኔታ ሲፈጥር የጥርስ ስር ህክምና ከተደረገ በኋላ እንደዚሁም ደግሞ ጥርሱ ከተሞላ በኋላ በክራውን ወይም ደግሞ በአርቲፊሻል ጥርስ መሸፈን መቻል አለበት። በተለይ ሰዎች ሁለት ችግር ሊገጥማቸው ይችላል። ጥርስ የስር ህክምና ተደርጎ ተሞልቶ እዛ ቦታ ላይ መቀመጥ ካልቻለ ስር ህክምና አንድ ሰው ጥርሱን ሴቭ አድርገንለት ወይም ደግሞ ጥርሱ እንዲተርፍ ከምናደርግበት መንገድ የመጀመሪያው ወይም ደግሞ ብቸኛው አማራጭ ነው። ምክንያቱም የስር ሕክምና አንድ ጥርስ ደረሰ ወይም ደግሞ መደረግ አለበት ብለን ስንወስን ከሙሌት ደረጃ አልፈዋል ወይም ደግሞ ሙሌት ብቻ በመሰራት መዳን አይችልም የሚል እይታ አለን ማለት ነው። ስለዚህ ጥርሳችሁ እዛ ቦታ ላይ ሴቭ ተደርጎ መቀመጥ ካልቻለ ሁለት ችግሮች ይመጣሉ። የመጀመሪያው ችግር ጥርስ ከቦታው ላይ ሲነቀል ወይም ደግሞ ሲጎል አጠገብና አጠገብ ያሉ ጥርሶች ወደ ተነቀለበት ቦታ የማዘንበል ባህሪ ያሳያሉ። ይሄ ችግር በተለይ የኋላ ጥርስ ላይ ሲሆን ለማኘክ መቸገር እንደዚሁም ደግሞ ከጊዜ ሂደት በኋላ የመንጋጋ መገጣጠሚያ ችግር በጊዜ ሂደት ሊያመጣ ይችላል። እንደዚሁም ደግሞ የፊት አቀማመጥ ወይም ደግሞ የፊት ቅርጽ ለውጥ ሊመጣ ይችላል። እንደዚሁም የፊትለፊት ጥርስ ሲሆን ደግሞ አነጋገራችሁ ላይ ለውጥ ያመጣል። እንደዚሁም ደግሞ ቅድም እንዳልኳችሁ ጥርሶቹ የተነቀለበትን ቦታ ለመተካት ዘንበሌ ማለት ሁኔታ ያሳያሉ። እንደዚሁም ጥርሱ ከተነቀለበት በታች ወይም ደግሞ በላይ ያለው ጥርስ ቁመቱ ይረዝማል። ሁልጊዜ እንደዛ ስንል ለምሳሌ ይሄ ጥርስ እንደምታዩት ይሄ ቦታ ክፍት ነው ወይም ደግሞ ጥርሱ ተነቅሏል። ይሄ ጥርስ ሲነቀል ወይም ደግሞ ሳይኖር ሲቀር ከላይ ያለው ጥርስ ወይም ደግሞ በተቃራኒ ያለው ጥርስ ቁመቱ ይረዝማል። ስለዚህ አንድ ጥርስ ቁመቱ ረዘመ ማለት የጥርሱ የጎን ክፍል ወይም ደግሞ በድዳችንና በጥርሳችን ጠርዝ ቦታ ያለው ክፍል በጣም ጥርሱ የመጋለጥ ባህሪ ያመጣል። ምክንያቱም ቁመቱ ሲረዝም ጥርሱ ከአጥንት ውስጥ የመውጣት ሁኔታ ነው የሚያሳየው። ስለዚህ ይሄ ጥርስ ወይም ደግሞ ይሄ የጥርስና የድድ መገናኛ ቦታ ላይ ያለው ክፍል ለቀዝቃዛ፣ ለትኩስ ነገር ለንፋስ ሴንሲቲቭ መሆን ይጀምራል። ስለዚህ ይሄ ራሱ ራሱን የቻለ ችግር ነው። ሌላው ደግሞ አንድ ሰው ጥርሱን ሴቭ ማስደረግ ካልቻለ ወይም ደግሞ ከሚነቀል በስር ህክምና መዳን ካልቻለ ጥርሱ ያለ አማራጭ ወይም ደግሞ ቀጣይ አማራጭ መነቀል ነው። ምክንያቱም አንድ ጥርስ የስር ህክምና ተደርጎ መዳን ካልቻለ ቀጥሎ ያለው አማራጭ መነቀል ስለሆነ ማለት ነው። ጥርስ ሰነቀለ ማለት ወይም ደግሞ አንድ ጥርስ ጎደለ ማለት ያንን ጥርስ ቅድም ያሉ ችግሮች እንዳይመጡ ማስተካት ያስፈልጋል። ለማስተካት ኮንቨንሽናል ብሪጅ ወይም ደግሞ በተለምዶ የምናውቃቸው የጥርስ ማስተካት መንገዶች አሉ። ያ ብሪጅ ብለን የምንጠራው ነው። አጠገብና አጠገብ ያሉ ጥርሶችን አስቀርጸን ጥርሱ ሶስት ሆኖ ወይም ደግሞ የተጣበቁ ሶስት ጥርስ ሆነው የሚገቡበት አማራጭ ማለት ነው። ይሄ ማለት እንደምትመለከቱት የጎደለው ጥርስ ሁለት ነው የሚገቡት፣ የጎደለው ጥርስ አንድ ነው የሚገቡት ጥርሶች ግን ሶስት ናቸው። ይሄ ማለት አጠገብና አጠገብ ያሉ ጥርሶችን አስቀርጸን ነው የምናደርገው ማለት ነው። ስለዚህ አጠገብና አጠገብ ያሉ ጥርሶች ከሚቀረጹ ይሄ ጥርስ የጎደለው ወይም ደግሞ ጥርስ እንዳይጎድል ጥንቃቄ ማድረግ የስር ሕክምና ተደርጎ እዛው እንዲቀመጥ ሴቭ ለማድረግ ጥርሱን መሞከር ያስፈልጋል። ሌላው ደግሞ በኢምፕላንት እናርግ ብትሉ ወይም ደግሞ እንደምትመለከቱት ኢምፕላንት ወይም ደግሞ ቲታኒየም ስክሩ አጥንት ውስጥ እንደዚህ ይቀበራል። ከዛ ነው ከላይ ክራውኑ የሚሰራው። ስለዚህ እነዚህ የጥርስ ሕክምና ተደርጎ መዳን የማይችሉ ጥርሶች ሲነቀሉ ወይም ደግሞ እናንተ እንዲነቀል ስታስገድዱ ወይ በኢምፕላንት ወይም ደግሞ በብሪጅ ጥርሱ ቦታው መሸፈን ይኖርበታል። ኢምፕላንትን ለምሳሌ ብትመርጡ ኢምፕላንት ካሉት የጥርስን መተኪያ አማራጭ መንገዶች ከሁሉም የተሻለ ጥሩ የሚባል አማራጭ ነው። በነገራችን ላይ ኢምፕላንት ለአፍ ንጽሕና አያያዝ በጣም ጥሩ ነው። እንዲሁም ደግሞ ይሄ በተለይ ጥርስ የተነቀለበት ቦታ አጥንቱ እንዳይሟሟ አጥንትን ጠብቆ የመያዝ ሁኔታ አለው። እንደዚሁም ደግሞ ኢምፕላንት በጥንቃቄ ከተያዘ ለረጅም ዓመት መቀመጥ የሚችል አማራጭ ነው። ስለዚህ ያንን አማራጭ በርካሽ ዋጋ ማግኘት አትችሉም፣ ወይም ደግሞ ውድ ነው የሚሆነው። ስለዚህ ያንን ሌላው ደግሞ የኮስት ወጪ ነው የሚሆንባችሁ ማለት ነው። ስለዚህ በብሪጅም ብታሰሩ፣ ወይም ደግሞ አጠገብና አጠገብ ያሉ ጥርሶች ተቀርጸው ቢሰሩ ሶስት ፍሬ ነው ወጪ ታወጡበታላችሁ። እንደዚሁም ደግሞ ኢምፕላንት እናሰራ ብትሉ ለኢምፕላንቱም በጣም ብዙ ወጪ ነው የምታወጡት። ስለዚህ ራሱን ጥርስ አሳክሞ የስር ህክምና አስደርጎ አንድ ፍሬ ከተቻለ ክራውን እላዩ ላይ መሸፈን ቢቻል ጥርሱን ለረጅም ጊዜ መጠቀም ትችላላችሁ። በጥንቃቄ በተለይ ሚያዝ ከሆነ የሚጸዳ እንደዚሁም ደግሞ ሙሌቱን ወይም ደግሞ የተደረገላችሁን ክራውን በጥንቃቄ የምትጠብቁት ከሆነ በጣም ለረጅም ጊዜ ሊያገለግላችሁ ይችላል።